በዱባይ አፋቸው ላይ ተጸዳርተው ከ30 እና ከ40 ዶላር በላይ ሴቶች ብር እንደሚከፈላቸው ታውቃላችሁ? ወይኔ ወይኔ! የት ነው ለአስር 10 ዓመት አገለግላለሁ ኢትዮጵያውያን ስማችን፣ እባካችሁ ስማችን። ኢትዮጵያውያን ረገመ ዘግናኝ እና ቀፋፊ የሆነ ነገር ነው። አንዳንዶቹ በፈቃዳቸው ብር ተከፍሏቸው ነው የሚያረጉት። አንዳንዶቹ ደግሞ አብስ ተደርጎ ሳይፈልጉ ነው ይሄንን የሚያደርጉት። ሰው የሆነ ይሄንን አያደርግም። የሚያደርጉትም የሚደረግባቸው በጣም ነው የዘገነነኝ፣ ጋይስ የሰው ልጅ የፈለገ ቢወርድ የፈለገ ገንዘብ ቢፈልግ በዚህ ልክ ግን ገንዘብ ይፈልጋል ብዬ አባስ። ገና ብዙ ነገር እንሰማለን። ወንዶችም የወር አበባ እያያሉ እየተባለ ነው። ሰምታችኋል ግን ወንዶቹም የወራ አበባ እናያለን፣ ብዙ ግን አይናገርም። አሁን ይሄ የወራ አበባ የሴቶችን የሚመስል ደም አይደለም። ምን ይባላል ይሄ? ተረጋጋ ወንድሜ። እንዴት እኛም ደንግጠን ነበር። ወንዶች የሚባል ሌላ ፍጡር አለ ነው ወይስ? እኔ እድሜ ገና ነው አልደረስኩም። እንዴት ወንዶች የት ናችሁ? አንተ እያየህ ነው? እንዴት ነው እያየህ ነው አንተ ምንድን ነው አይ ወንዶች የሚባል ሌላ ፍጡሮች ካሉ ንገሩን ወይስ ደግሞ እኛ አይደለንም ወንዱ ምናልባት እስቲ የሚያዩት እነዚህ ይሆናሉ ምናልባት እነዚህ እነዚህን ካልክ ሊሆን ይችላል እንጂ በዚህ ያክል ደረጃ እኛን ስምማ አታጥፉ ወንዶች የሚወራ በቃ ከእንግዲህ ዳይፐር ስንት እንደገባ አስቡት ወንዶች ወንዶች አስቡት። አሰላሙ ዓለይኩም ወራህመቱላህ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። አልሐምዱሊላህ አንተ የወረ አበባ እያየህ ነው። እንዴት ነው? እየመጣበት ነው። ቶሎ ቶሎ ካልተናገርኩኝ እና እስከ ቪዲዮ መጨረሻ ድረስ መከታተላችሁ መከታተላችሁን እንዳትረሱ ቪዲዮን በላይክ ጀምሮ እባካችሁን ላይክ አድርጉ። ማን ሙሉውን ይዘውጣልክ? ለምን ሙሉ ይዘውጣ? በሲኒው ራሱ ቀርተ ይዛ አትወጣ። አሁን የልጅ ራሱን ነው የሚያጠፋው ቤት ውስጥ ከገባ ምንም አትበሉ። ይሄ ልጅ ራሱን ነው የሚያጠፈው። ሞት አይደለም እንዲ፣ ሞት እኮ አንድ ሚሊየን ስገባ የማረጋቸው ነገሮች አንደኛ ፖድካስት ጋብዚ ብዬ ቁርጭምጭሚት የሚነካ ታሪክ ከማውራት ይልቅ ለአባቴ ኡምራ ማረግ፣ ሁለተኛ ዱባይ ሄጄ በዛ በጀልባ ከመሽከርከሪ ይልቅ ለአባቴ ኡምራ ማረግ፣ ሶስተኛ ጎፈንድሚ ከፍቼ 12 ሚሊየን ብር ከመሰብሰብ ይልቅ ለአባቴ ኡምራ ማረግ አራተኛ መንገድ ላይ ሰው እንዳያስቸግረኝ ማክስ ከመልበስ ይልቅ ላባቴ ኡምራ ማረክ። አምስተኛ ላባቴ ኡምራ ማረክ። ነባካቸው ነባካቸው። እንደዚህ ትራቭል ላይ የምትሰሩ አይነት ብዙዎቻችሁ አላችሁ። እስቲቺ ልጀባ በሏት በቃ አባትዬው መምራ ብታስኬዱላት እኮ በጣም ድንቅ ስራ ነው የምሰሩት። እውነት አይኗ ውስጥ ብዙ ነገሮች ይነበባሉ። ለአባቷ ያላት ፍቅር እጅግ በጣም የጎላ ነው። ሴቶችን ላለማየት አንገታቸውን እንደፋ ያረጉት የሶሪያ ወታደሮች አሁን ላይ መነጋገሪያ ሆኗል። ሁኔታው የተፈጠረው እንደምትመለከቱት ብዙ ሴቶች ቁርአንን ያሀፍዛሉ። እናም በሰዓቱ ወደ ምርቃት ስነስርዓቱ ወደ ስቴዲየሙ በሚገቡበት ሰዓት ላይ ነው። እናም በሰዓቱ ጸጥታ እያስከበሩ የነበሩት እነዚህ የሶሪያ ወታደሮች ሴቶችን ላለማየት በሃይማኖታቸው መሰረት ሀጂ ነቢይ የሆነ ሴትን ማየት ስለማይቻል አንገታቸውን ደፋ አድርገዋል። የሚገርም የኢማን ጥግ ነው። እስኪ ቪዲዮን አብረን እንየው። የፕላስ ምልክቷን መጫናቸውን ይሆን በሀገራችን ላይ የዲን ሕጎችን ልማድ የምናደረግ። እጅግ በጣም አስገራሚ ከሆኑ ዜናዎች ዛሬ መለስ ተመልሰዋል እያሉ ነው። የአባይ ግድብ መጠናቀቁን ተከትሎ ይመስለኛል መለስ ተመልሰዋል እያሉን ነው። እጅግ በጣም ይገርማል። ከዚህ በፊትም ብዙ ነገሮች ሲባሉ ነበሩ። ባዶ ሳጥኑ ነው የተቀበረው የሚል ማህበረሰብም ነበር በዛን ሰዓት። አሁን ያ ነገር እውነት ይሆን የሚለው ደግሞ አነጋጋሪ ሆኗል። መለስ በአረብ ተመልሶልን፣ እስቲ ስለ አባይ ግድብ አጫውቱት እስቲ ምናልባት ካስታወሰን እያሉ ነው። ደግሞ አንዳንዶቹ ደስ የሚል የብስራት እና የምስጋና ዜና ተሰምተዋል። እንደሚታወቀው ሙንሺድ መሐመድ ሰይድ ማለት ነው ወደ አኪራ ከሄደው በኋላ በተወሰኑ ወዳጆቹ አማካኝነት የገቢ ማሰባሰብ እንዲደረግ ተደርጎ ማለት ነው ቅስቀሳ ተደርጎለት በባለቤቱ አካውንት ማለት ነው ብር ገብቶን በቂ ብር ተነስተው እንደነበር ይታወቃል። ታዲያ አሁን ላይ ጀርመን አደባባይ አካባቢ ባለአራት መኝታ ቤትም ለልጆቹ ተገዝቶለት ማለት ነው ልጆቹን ከደሴ ወደ አዲስ አበባ መጥተው እዛ እየኖሩ እንደሆነ ተገልጿል። እንዲሁም ደግሞ አቅራቢያ የሚገኝ ትምህርት ቤትም ተመዝግበው እየተማሩ እንደሆነ ተገልጿል። ይህ ታዲያ እጅግ ደስ የሚል ነገር ነው። በዚህ ጥሩ ስራ ላይ ይህን ነገር በጣም ስጠብቅ ነበር። ከዚህ በፊትም ሙነሺድ መሐመድ ሳላ ሲሞት እንግዲህ እንደምታውቁት እሱ ምንም አይነት ቤት አልነበረውም። እንደዚህ አሊሞቻችን እንደዚህ ዳይ ትላልቅ ዳይዎቻችንም በአብዛኛው ጊዜ ምንም አይነት ተጨባጭ ነገር የላቸውም። ሲሞቱም ይሆን ሲታመሙ በማንኛውም አይነት ሁኔታ ተጨባጭ ነገር የላቸውም። ለእነዚህ ሰዎች በሕይወት እያሉ ወይም ደግሞ የሆነ ነገር ከመሆናቸው በፊት እስቲ የሆነ ነገሮች ቢደረግላቸው። ባይነ ድምፁን አልሰማው መልኩና አላየው አላሉኝ እንጂ እኔ መቻየው ማአልቱን ሲቃ ሩሩነው ሀዘን ህይወት ላንቱ ደርሶ ቢመዘን ጨለማው ተፍቶ ነቅቷል ንጋቱ። ኑሩ በዓለሙ ከሌሉም አንቱ መስሎ የዋዛ እንዳትሳሳት ከወዳጅ መራቅ ይፋጃል ከሳት እንኳን ቀለሚ ይሰበርክ እንዲ ላንቱ ማለቅ ነው የኔ ሙራዲ በእኔ ላይ ይዘልኩት መላው ጠፍቶኛል የአይኔ ማረፊያ ምን ይሻለኛል? የእጁንም ጥሎ የአፉንም ጉርሻ መዲና ሄዶ ሊያዩት የሚሻ ፍቅሩ ያባባው የአሁዴ ባሻ አለ ወዳጁ ከዚህ ሐበሻ ይህን ሽዳ ግን የራሱ ኗ ብቻ አላቅም የራሱ ይመስለኛል። አይ ቲንክ እንግዲህ በእንደዚህ ያለት ሁኔታ ምነን ሙስሊም ከሆኑ ሰዎች እየሰማን ነው። ይህ ትልቅ ነገር ነው፣ እጅግ ያሳዝናል። ከሰዓታቶች በፊት የአረቢ አቃተኝ አበርተኝ ብላ በፌስቡክ ገጿ የለጠፈችው እህታችን እንግዲህ ሄሪያ አሊ የምትባለው እህታችን በዚህ ሰዓት ከዚህ ዓለም በሞት መለየቷ ተሰምቷል። እጅግ በርካቶች የሚያውቋት እንዲሁም ደግሞ የሚወዷት እህታችን እንግዲህ ሄሪያ አሊ ወደ ዘላለማዊ ዓለም ማለፏ ተከትሎ በዚህ በሶሻል ሚዲያው በርካቶችን ያሳዝን ጉዳይ መሆኑን እንግዲህ የተመለከቱት ይገኛል። ጠዋት በፌስቡክ ገጿ ላይ የአረቢ አበርታኝ አቃተኝ የሚል ልብ የሚለካ መልእክት እንግዲህ አስቀምጣ ነበር፣ እንደምትመለከቱት ማለት ነው። እህታችን እንግዲህ ከሰዓታት በኋላ ደግሞ የሞት ዜናዋ ተሰምቷል። እጅግ ያሳዝናል። ሁላችሁም ነፍስ ይማር በሉ። ለመላው ቤተሰቧ እንዲሁም ደግሞ ወዳጅ ዘመዶቿና ለጓደኞቿ መጽናናትን እንመኛለን። ፕሊስ አንዳንድ በዙሪያችሁ ያሉትን ጓደኞቻችሁ ነው የሚሆን የምታውቋቸው አይነት ሰዎችን ለመረዳት ሞክሩ። ብዙ አይነት መናገር ፈልጉ፣ ከማን ጋር መወያየት የሚጠፋቸው ብዙ አይነት ሰዎች አሉ። እንደዚህ እንደዚህ አይነት ሰዎች ጭንቅንቅ ሲደራረብ ሲደራረብ እንግዲህ ወደ መጥፎ ነገርም ይወስደናል። የሚረዳን ሰው ስናጣ፣ ሀሳባችን የምናካፍለው አይነት ሰው ስናጣ፣ በጣም ጭንቅንቅ ውስጥ እንገባለን። ወዳልሆነ ነገርም ይገፋፋናል። ይሄ ነገር በዙሪያቸው ያሉትን ሰዎች ንባካቸው ለመረዳት ሞክሩ። ሲልጅም አላ ስብሃነ ወተዓላ ወንዘሏን እንዲመርላትም ዱዋ እናደረግላት። ነገራችን ላይ ደግሞ ዱንያ ማለት እኮ ተጨናንቁ እንዲህ የምንጨነቅባት ሀገር አይደለችም። አዱኒያ ስጅኑ ልሙእሚን ቃለ ሶለላሁ ዐለይሂ ወሰለም፣ አዱኒያ ስጅኑ ልሙእሚን ወጀነቱል ካፊር። በቃ ይሄ ማለት ነው፣ እኛ የምንጨነቅላት ዱንያ ብዙ የምኖርባት ሀገር አይደለችም። ፕሊዝ ይህንን ብቻ ተረዱ። ሁለመናችንን ለመናችንን አንዴ ለአላ እንሰጣለን። በቃ እርግ ፍስቲ በቀኝም በግራም በቃ ምንም አያስፈልግም። ሽንሳ አሁን ላይ ገብተናል። እነሱ የሚሉን ነገሮች በሙሉ እናደርግላቸዋለን። የሚሉ ጠይቁ ነገሮች እንመለስላቸዋለን። አሁን ምንድን ያሉት? እህትሽ ታምራለች። አመሰግናለሁ። ስንተኛ ክፍል ነሽ? ሶስተኛ ነኝ። ሶስተኛ ክፍል ናት። ቁርአን ትቀራለች ወይ? አቀራለሁ። ስንተኛ የእህትሽ ጸጉር መሰለኝ እስ እህትሽ ጸጉር መሰለኝ። ታሳየን እያሉ ማሳየት አላሳየም። ለምን አሳየን ጸጉር ለምን አሳየን? ከፊት ለፊት ብቻ ያለውን ነው። ምን ከፊት እንኳን ከፊት ለፊት ግማሽ ጸጉር እራሱ ሰው አንድ ፍሬ ሆኖ ራሱ ግማሽ ሆኖ ጸጉር ማሳየት ራሱ አልፈልግም። አሳየምሽ እኮ እስካሁን መልሽ፣ ጎበዝ ብሎሻል። አሁን ደግሞ ጸጉርሽን ብቻ አንዴ፣ ትንሽ ጸጉሬን ማሳየት አልፈልግም። ለምን? እሺ ጸጉሯቸውን ለሚከፍቱ ሰዎች ምን ታስተላልፊላቸዋለሽ? ሙስሊም ሆኖ ሙስሊም ሆኖ ጸጉሯቸውን ለሚያሳዩ ሰዎች ምን ታስተላልፊላቸዋለሽ? እስልምና እንደዚህ ስለሚያይ ጸጉሯችሁን ለሰው አታሳዩ፣ ሂጃብ በሂጃብ ሸፍኑ እላለሁ። እስልምና አይፈቅድም። አረካሽኝ አረካሽኝ እንደዚህ አይነት ልጆችን ነው እንግዲህ እኛ ማፍራት ያለብን፤ በእንደዚህ አይነት ሁኔታ ነው አስተሳሰባቸውን መቀየር መቻል ያለብን። በሕጻንነታቸው እንደዚህ ካደጉ፣ ካደጉ በኋላ ደግሞ የሚያስቸግሩ አይሆኑም፤ መካሪ ነው ላም የሆኑት እንጂ። በእንደዚህ አይነት ሁኔታ መቅረጽ መቻል አለብን። የአንዳንዶቻችን እህት እንደዚህ ናቸው፤ ግን የአንዳንዶቻችን ደሞ አለ የሆነ ልጅ ወጥ ስሪ ስትበል ወጥ ስሪ ስትባል ወጥ እየሰራቸው ነው። መረቁን ልታበላን ነው። መረቁን ልንበላ ነው። እኔ እኮ ጠርጥሬ ነበር ብዙ ጊዜ ጭር መረቅ ነው መቼስ፣ የምንበላው። ምንም ሌላ ሌላ ነገር አይደለም። ሽሮ ነው የምንበላው፣ ሽሮ ነው የምንበላው፣ ሽሮ ነው በቃ። ይሄ ነገር ሽሮ ነው ብያቸዋለሁ እኮ። እኔ ብያለሁ፣ እኔ ብያለሁ። አንድ ኪሎ ስጋ ሙሉ ሲያጠፍን እኮ በፊትም ጠርጥሬ ነበር። በቃ ብዙ ጊዜ ስጋ ይገዛል ሲመጣ ሽሮ ነው። እኛ ምን በለው። እኔ እኮ ጠርጥሬ ነበር። ብዙ ጊዜ ስጋ ይገዛል። ከምስ አያልፍም፣ ከምስ አያልፍም ነበር። ሁላችን ማስመሳዎች ነው። በአስር ብር አንድ ጉርሻ ማለት ነው። ዳቦቻችን እንደዚህ ሁኗል። እንግዲህ አሁን ኑሯችን ኑሯችን አላህ ያስተካክለው ነው እንጂ እንደዚህ ከቀጠለ ምግብ ቤት ሁላ ስትሄዱ እንደዚህ የተቀምጣችሁ አይደለም። እዛቸው ጠቅለል ያደረጉና እናንተን ሲያጎርሱ ከዛ በኋላ ትወጣላችሁ ከፍላችሁ ማለት ነው እንጂ እንደ ዘርገምና ማበላሸት የለም፣ ቀርቷል ይ ነገር። እኔ ምልሽ ከሙ ሁለተኛ ባገባ ግን ምን ይመስልሻል? ደስ ይለኛል። ደግሽ ነው ምድር ማለት አቶጅኝም ማለት ነው። ይ ለዛ ሳይሆን ሱናን መቃረም ስላልፈለ አሁን እንደዚህ አይነት ልጆች የት ነው የጠፉት? ነው አሁን የት ነው የጠፉት? አሁን ቆይ እንደነዚህ አይነት ልጆች እናቶቻችን መውለድ አቆሙ ወይ? አዎ የት ነው ያላችሁት? አላችሁ አንቺ ይደብርሻል፣ የታወቀ ነው። አንቺ አንቺ አንቺ እቴ ለደመራ በዓል ወይም ለመስቀል በዓል ተብሎ ትላልቅ አባቶች እንደምትመለከቱት ቀሚስ፣ ካፖርት፣ ጥምጣም ምናምን ለብሰዋል ሰዎቹ እንደዛ ሆኖ ግን ለመስቀል በዓል ወይም ለደመራ ማቃጠያ ቦታ እያጸዱ ነው። ምን እያስተማሩ እንደሆነ ባይገበኝም ማለት ነው። በእስልምናችን ከአላህ ሱብሐነሁ ወተዓላ ውጭ የሚገዛበትን ቦታ ማጽዳትም እንደዚህ ምንም ነገር ማድረግ አይቻልም። ይሄ ማለት ግን እምነታቸውን አንቋሹ፣ እምነታቸውን ንኩ፣ እንደዚህ አድርጉ የሚል ህግም የለም። አሁን ላይ ያለው ሰው እንዳለ እምነትን ማክበርና ማሽቃበጥ የተምታታበት ትውልድ ነው ያለው። እምነታቸውን አክብሩላችሁ ምንም ነገር አትችሉም፣ እምነታቸው የፈለጉትን የሆኑ እምነታቸው እስከሆነ ድረስ። ነገር ግን ሙስሊሞች ደግሞ ሙስሊም እስከሆናችሁ ድረስ ሸሪዓችሁ የሚያዘዛችሁ ነገር ብቻ ነው መፈጸም ያለባችሁ። ሶ በስልምናችሁ ደግሞ እንደዚህ አይነት ነገር ማድረግ ፈጽሞ በፍጹም አይቻልም። ትላልቅ አባት ሁናችሁ እኔ በጣም አዝኛለሁ፣ አፍሬ ያለሁን ጭምር ለወጣቱ አሁን ላይ ላለው። እንደዚህ አይቻልም ብላችሁ ሸሪዓችሁን ማስተማር ሲገባችሁና ስለ እምነታችሁ መንገድ ሲገባችሁ ጭራሽ እናንተ ሄዳችሁ እንደዚህ ያደረጋችሁ ማሳየት በጣም የወረደ ተግባር ነው። ከዛ ውጭ ግን ይህንን ስል ደግሞ እንዳይከፋችሁ እኔ እንደዚህ ያልኩትኝ እምነታቸው ንኩ እምነታቸውን ተናገሩ ወይም ደግሞ ለእምነታቸው የማይሆን ቦታ ስጡ እያልኩ አይደለም። እምነታችሁ እምነታችሁ ነው፣ ማክበር ግዴታችን ነው። ማክበር ማለት ግን እምነታችሁን ከምንም ነገር ከማንቋሸሽ፣ ሌላ ነገር ከመናገር፣ ስለ እምነታችሁ መጥፎ ነገር ማወራት አንችልም ማለት እንጂ እምነታችን ያላዘዘን ደግሞ ከእምነታችን ውጭ የሆነ ነገር ደግሞ ሂደን ማድረግ ይሄ ደግሞ ፍጹም የተሳሳተ ነገር ነው ማለት ነው። ስለዚህ ፕሊስ እንደዚህ አይነት የምትሰሩ ሰው እውነት ነው ማክበር ና ማሽቃበት በጣም ነው የሚለያዩ ሃይማኖታቸውም በሃይማኖታቸው ማክበር መቻል አለባቸው ከዛ ባለፈ ደግሞ ቤተክርስቲያን ውስጥ ሂደው አጽድጦ ምን ብለው ምን ብለው እነሱ ለሚያደርጉት ነገር በነገራችን ላይ አንዳንድ ሰዎች እንኳን አደረሳችሁ ማይሉ በጣም ብዙዎቹን አይቻሉ እንኳን አደረሳችሁ አይሉም ለምን ለምሳሌ አሁን እነሱ የጌታችን ትውልድ ብሎ ሲያከብሩ እናንተ እንኳን አደረሳችሁ ስትሉ በዛ ነገር ላይ ለእነሱ እየተደሰታችሁ ነው በአላህ በማሻረካቸው ለነሱ ደስታ እየፈጠራቸው ነው። ያ ስለሆነ እንደዚህ ራሱ ማለት የማይቻል ከሆነ እንደዚህ ደግሞ አጉል ማሽቃበጥ ደግሞ አስፈላጊ ነው ብዬ እኔም አላስብም። ከማንም በላይ ከምንም ለእኔ ልዩ ነው ዘላለም ሕይወቴ ለእርሱ አስማርኬ ኤኒስ በረታው በአምላኬ፣ ኤኒስ በረታው በአምላኬ እና ግራ ተጋብተናል። ገና ብዙ ነገሮችን እንመለከታለን ብያችኋለሁ። እናንተ ብቻ ትዕግስት ይኑራችሁ። በጣም ብዙ ነገሮች እንመለከታለን። እህታችንም ወዴት እየሄደች እንደሆነ አላውቅም። ብዙዎቻችሁ ደግሞ እህታችንን በብዛት ያልሆኑ ኮመንቶችን በመስጠት ነው የምትታወቁት። አንቺ በተለይ አንተ አንተ ሲጀመርም የታወክን ዝም ብለህ አጉል ኮመንት ትሰጣለህ። ምንድን ነው ሰው ነው ወይስ ምንድን ነው ማፈሽም እንዴ ምን ቁጭ ቁጭ አንቺ ግን በራስ ሁለተኛ ሲንክ ላይ ቤት በቃ ነው ነው

ሶስተኛ ደቁር ኮሪሽ አለ። ምስክሪ ነው ነው ነው። ምንድነው ማን ይሰጣት? ቆይ ምን ጀመራችሁ? ማለት ምንድነው የተጀመረው ነገር ነው እኮ። ከካፊር ጋር ለመመሳሰል የምትጥሩ እህቶቻችን ግን እስቲ የሆነ ምክር እንስጣችሁ። አንደኛ አያምርባችሁ ሁለተኛ አያዋጣችሁ ማማር በራስ ውበት ራስን መሆን ትልቁ ነገር ስኬት ራስን መሆን ራስን መሆን ማለት ምን ማለት እኛ ሙስሊሞች ሁሉን ነገር መስጠት የሚችለው መከልከል የሚችለው የታመመን ማዳን የሚችለው እርሱ አላህ ነው አምላክ አንድ አምላክ ነው ያለው። እርሱም አላህ ሱብሃነሁ ወተዓላ፣ እርሱ አንድ ነው። አንድ የታመመን ሰው ለመጠየቅ ሄደ። ካፊር ስለሆነ ብቻ እንዳይደብረው እግዚአብሔር ይማር ለምን ትለዋለህ? አላህ ፍያርግ ብለው አጥቷማ። አራስ ቤት ገብተውም እንኳን ማርያም ማረችሽ የሚሉ ሰዎች ስላሉ ማለት ነው። ተው ራስን መሆን የሚያዋጣ የገጠማችሁ የእውቀት ማነስ ከሆነ መማር፣ መጠየቅ። አይ ስለሚደብራቸውን የምትሉ ከሆነ ደግሞ የሚደብራቸው ከሆነ እናንተ ማትሄዱ ሰው የሚቀበላችሁ ከሆነ ከነሙሉ ማንነታችሁ ይቀበላችሁ፣ ካልሆነ ግን መቅረት። በነገራችን ላይ ይህ እግራችን ከሄድንበት የአሻኑ ቦታ ያስጌሄደናል። ከከለከል ነው ይቀመጣል። እንደዛ እኮ የማንፈልግበት ቦታ ወይ የማናምርበት ቦታ ላይ ያለመገኘት ነው። ራሳችንን መሆን ነው። በራሳችን መተማመን ነው። አንድ ውስጥ ራ የአባ መጫ ያለሆን አንድ በጣም መወድለት አንድ አባባል አለ፣ እኛ ሙስሊም ብንሆን ኖሮ ዳዋ ለማድረግ ጎዳና ባልወጣን ነበር አለ ያ ማለት እኛ እስልምና የሚያስተምረውን ትክክለኛ ሙስሊም መሆን ያለበትን ብንሆን ኖሮ እኛ ራሳችን ሌሎች የሚመኙን እንጂ የሌሎችን የምንመኝ ወይ ደግሞ ሌሎችን ለመመሳሰል የምንጥረው ነገር አልነበር። እኛ ትክክለኛ ሙስሊም ብንሆን ኑሮ ዳዕዋ ለማድረግ መንገድ ላይ ባለው ጣን ኑሮ። ገብቷችኋል? ግን ይህ ነገር ገብቷችኋል? ተረድታችኋል? ግን ይህን ነገር በውስጡ የያዘው ሚኒንግ ግን ተረድታችኋል ለማስተላለፍ ይፈልገውን መልእክት ግን ተረድታችኋል? ሩሩ ምትሉት ለማኝ ሲመጣበት እንዴት ነበር የሚያደርገው? ማስረጃ ሱራ ሰማንያ ላይ ከቁጥር አንድ እስከ ሁለት ምዕራፉ የማጨፍገግ ምዕራፍ ይባላል። ምክንያቱም ለማኝ ሲመጣበት ነብዩ ፊት ይነሳል፣ ፊቱን ያጨፈግጋል። ቁጥር አንድ ላይ እንደዚህ ይላል፣ ፊቱን አጨፈገገ ዞረም፣ እውሩ ስለመጣበት። ነብያቹ ለማኝ ሲመጣበት ያውም አይነስውር ሲመጣበት ምን ያደርጋል ፊቱን ያጨፈግጋል ያዞራል እሱ ይሄንን አያ እሱ እንደዚህ የተረገመውን አያ ምንድን ነው የያዘው እንዴት ንስ ነው የሚብራራው የሚለውን ደግሞ ከዑለሞቻችን እንስማ ቁረይሽ መኳንንቶች ና ሹማምንቶች ነብያችን ነቢያችን ሰለላሁ አለይሂ ወሰለም ከነኚህ ከደካማዎቹ ሰባራ ሰንጣራዎቹ ጋር አቀላቅለህ ሳይሆን ለብቻችን ፕሮግራም ይዘህ ብታናግረን ጥሩ ነው አንተ የወንድማችን ልጅ ነህና አንተ ጋር መነጋገር ብሎም የምታቀርበውን ነገር ወይ መቀበል ወይ መጣል ከተወያየም በኋላ ይሆናል። አንተ ጋር ለመቀመጥ ግን ዝግጁ ነን፣ ለብቻ ፕሮግራም ከያዝክልን አሏቸው። ረሱሉም ሰለላሁ ለ ወሰለም አላህ ሂዳያ ይሰጣቸዋል፣ ይመለሳሉ በሚል ጉጉት ሀሳባቸውን ተቀብለው ፕሮግራሙም ይዘውላቸው ማነጋገር ገቡ።

ጉጉት ውስጣቸው ስለነበረ ማስጨረስ ፈልገዋል። እሱንም ደግሞ ቆይ ዘወር በልልኝ አባክህ፣ ፕሮግራም አለኝ ብለው ማስከፋት አልፈለጉም። ውስጣቸው ያደረው ስሜት ፊታቸው ላይ ተነበበ። ፊታቸውን ቆስተር አደረጉ። ሰው መቼም አንድ ነገር ውስጡ ካለ የግንባሩ ላይ ይነበባል። ማ አሰራ ሳኑ ሰሪረተን ኢላ ظهرت ፊ ቀሰማት ወጅህ ወፈለታት ሊሳን ይላሉ። አንድ ሰው የሆነ ነገር ካቀደ ውስጡ ላይ ካመቀ በፊቱ ገጽታ ወይም በምላሱ ወለምታ ይታወቃል እንደሚባለው ነቢዩ ሰለላሁ ዓለይሂ ወሰለም በአንደበታቸው ባይናገሩም ፊታቸው ላይ ግን ኮስተር ማለት ታየ። በአካልም እሱን ትተው ወደ ሰዎቹ ዘወር አሉና። እነሱ ማነጋገራቸውን ቀጠሉ። አላህ ረብ አልዓለሚን ግን እነኝህን ወስላታ ከይሲ ከሀዲያን ለማናገር ስትል ይህንም ባሪያዬን በማዘግየትህ ተሳስተሃል ብሎ ወቀሳቸው። የተከሰተውን ነገር ጭምር አበሰ በማለት ገለጸ። አበሰ ቀጠበ ጀቢነሁ ፊቱን አኮሳተረ ተራ አደረገ ማለት ነው

ስለምናለሱ በማቅረብ ወደ ሱውሮ ያነጋግሩት ነበረ ማለት ነው። ሰማንያኛ ሱረቱ ለአበሳ በመካ የወረደች ናት። አያቶቿ አርባ ሁለት ናቸው። ቢስሚላሂ ራሕማን ራሒም ባላ ስም ፍጹም ርህሮ ፍጹም አዛኝ በሆነው አበሰ ወተወላ ነቢዩ መሐመድ ለባለጸጋዎቹ ወደ እስላም ጥሪ እያደረገ ሳለ ፊቱን አኮሳተረ ዞረም። ጃአሁል አዕማ አይነስውሩ

አንተ ለእርሱ ለካሀዲው ከባእዳም ልኮ እንዲጥራራ ትጨነቃለን። ወማ ዐለይከ አላ የዘካ እንደዚህ አይነቱ ዲን ምን ያክል እውነተኛና ግልጽ እንደሆነ እዚህ ጋር መረዳት ትችላላችሁ። አስቡት እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸውን አጨፈገጉ። ያንን ነገር ማንም ሰው አላወራም። ቁርአን ግን ምን እንደሆነና እንዲት እንደሆነ ክስተቱ ምን እንደነበር አስቀምጠው። ለምሳሌ እኔ አሁን የሆነ ጥፋት ባጠፋ ያንን ሂስትሪ ለመደበቅ ነው አመሞከረው የሆነ ነገር ዲሞናይዝድ ለማድረግ ነው። ም እንደ ጥፋት ራሱ እነሱ የቆጠሩትን ራሱ ያመጣው ቁርአን የመስለሚ ምክንያት የሆነው አንዱ ይሄ አያ ነው ብሎ የሆነ ልጅ ተናግሮ ነበር። እጅግ በጣም የሚያስደስት ነገር ነው። እነሱ ስህተት ብሎ የሚያወጡት ነገር ለቁርአን ውበቱ ነው። እነሱ የሆነ ነገር ሲያወጡ ለቁርአን ያ ነገር እጅግ በጣም ተአምራቱ የሚገለጽበት መንገድ ስለሆነ ማለት ነው። ከቁርአን ውስጥ ስህተት ከወጣ ያ ነገር ውበቱ እንደሆነ ግልጽ ማወቅ አለባቸው። ቁርአን ውስጥ ስህተት ከወጣ ውበቱ ነው። ይህ ግልጽ ነው። ለዛ ያራዘንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ከአሁን አብራችሁ ለቆያችሁ